ሰላም ወዳድማ የተመልካቾቻችን እንኳን ሰላም መጣችሁ። የኢዱን ቤተሰቦች የባከነች ነፍስ መጨረሻ ክፍል ግንቦት 9 ቀን 2024 ዓ ም ፍርድ ቤት በዋለው ችሎታ ተከሳሽ ወይዘሪት ቤዛዊት አለሙ በፈጸመችው የከባድ ነፍስ ማጥፋት ወንጀል ፍርድ ቤቱ የግራ ቀኝ ክርክሯን ሰምቶ ወንጀሏ የፈጸመችውን ድርጊት ኢሰብአዊ መሆኑን እንዲሁም ድርጊቱን የፈጸመችው በበቀል ተነሳስታ መሆኑን በተጨማሪም በቀረበው የሰውና የሰነድ ማስረጃ ወንጀለኝነቷ በመረጋገጡ በ15 ዓመት ጽኑ እስራት እንድትቀጣ ወስኗል። እኔ እንግዲህ አለም እንዲህ ናት ሚዛናዊ መሆን ይከብዳታል። መንፈስና ሞራሌ ሲሰበር ማስረጃና ምስክር የጠየቁኝ ሁሉ ዛሬኔን በአደባባይ ለመወንጀል እና ለእስራት ለመዳረግ ተሽቀዳድመዋል። አዎ፣ እኔ አቤልን ገድየዋለሁ የገዛ ስቁ ውስጥ በስለት ከሰባት ጊዜ በላይ ወግቼ ገድዬዋለሁ። እውነቱን መካድ አልችልም፣ አልክድምም። የእኔና የእሱን ልዩነት አንድ ነው። እሱ በክፍት ልቤን ወግቶኝ ክፉኛ አቁስሎኛል። እኔ ደግሞ በስለት ወግቼ ከምድር አስወግጀዋለሁ አለው። በተፈረደብኝ ውሳኔ ብቻ ሳይሆን በፈጸምኩት ወንጀል ከኢየሩስ በስተቀር ሁሉም ዘመዶቼ ፊታቸውን አዝረውብኛል። ለእኔ ግን ህይወት ፊቷን አዙራ ከጋተሰችኝ የመከራ ጽዋ እሱ ከእኔ መሸሽ ጋር ሲተያይ ዋጋ ቢስ ይሆንብኛል። ወደ ማረሚያ ቤት ከመግባቴ በፊት ካረፍኩበት የፖሊስ ጣቢያ ጊዜያዊ እስር ቤት እየሩስ ለመጨረሻ ጊዜ ልትጠይቀኝ መጣች። ገና ከፊት ለፊት ስቆም እንቧን መቆጣጠር አቅቷት አምርራ አለቅሰች እየሩስ፣ ለምን ታለቅሻለች? ለምን የንጽህ ሴቶችን ህይወትን እያበላሹ በኩራት ደረታቸውን ነፍተው ከሚራመዱ በርካታ ወንዶች መካከል እኔ መቀነስ የቻልኩት አንዱን ብቻ ነው። ፍርድና ውሳኔ የፈጣሪ መሆኑን ባልክድም እሱ ላይ ባደረኩት ነገር ቅንጣት ታክል ጸጸት አይሰማኝም። በእኔ መንገድ ባይሆንም በደለኞችን የማጋለጥና ለንጹሃን መቆም ኃላፊነት እንዳለብሽ ለደቂቃ ስንኳን መዘንጋት የለብሽም። እየሩስ አትሰማም ወይም ደግሞ መስማት አትፈልግም፣ አለያም ደግሞ የምናገረውን እያንዳንዷን ቃል ከልቧ እያተመች ይሆናል። ብቻ እንበዋ እያፈሰሰች ትኩር ብላ ከተመለከተችኝ በኋላ ተሰናብታኝ ሄደች። ሁሉም ይሄዳል። የሚቆይ ነገር አይኖርም። በመቆይም ሳይሆን በመሄድም በተሞላች አዙሪታ ምድር ላይ መቆም ዋጋ የለውም። እኔም፣ አንችም፣ አንተም፣ እናንተም ሁላችንም ያለ መጨረሻ እንሄዳለን። የራቅን ይመስል እንጂ እውነታው አሁንም የጀመርንበት ቦታ መሆናችን ነው ካለን ላንጨምር ከተጨመረም ልናጎድል። ለሰከንድ ፈገግታ፣ የንጹሐን ዘላለማዊ ደስታ ለምን እንደምናጠፋ አይገባኝም። እንዲገባኝም አልፈልግም። ውድ አድማጭ ተመልካቾቻችን፣ የባከነች ነፍስ የመጨረሻ ክፍል ነው። ላይክ፣ ሰብስክራይብ በማድረግ አበረሳቱን መልካም ጊዜ። ሰላም ወዳድማ የተመልካቾቻችን እንኳን ሰላም መጣችሁ። የኢዱን ቤተሰቦች የባከነች ነፍስ መጨረሻ ክፍል ግንቦት 9 ቀን 2024 ዓ ም ፍርድ ቤት በዋለው ችሎታ ተከሳሽ ወይዘሪት ቤዛዊት አለሙ በፈጸመችው የከባድ ነፍስ ማጥፋት ወንጀል ፍርድ ቤቱ የግራ ቀኝ ክርክሯን ሰምቶ ወንጀሏ የፈጸመችውን ድርጊት ኢሰብአዊ መሆኑን እንዲሁም ድርጊቱን የፈጸመችው በበቀል ተነሳስታ መሆኑን በተጨማሪም በቀረበው የሰውና የሰነድ ማስረጃ ወንጀለኝነቷ በመረጋገጡ በአስራ አምስት ዓመት ጽኑ እስራት እንድትቀጣ ወስኗል። እንግዲህ አለም እንዲህ ናት። ሚዛናዊ መሆን ይከብዳታል። መንፈስና ሞራሌ ሲሰበር ማስረጃና ምስክር እየጠየቁኝ ሁሉ ዛሬኔን በአደባባይ ለመወንጀልና ለእስረት ለመዳረግ ተሽቀዳድመዋል። አዎ እኔ አቤልን ገድየዋለሁ። የገዛ ስቁ ውስጥ በስለት ከሰባት ጊዜ በላይ ወግቼ ገድዬዋለሁ። እውነቱን መካድ አልችልም፣ አልክድምም። የእኔና የእሱን ልዩነት አንድ ነው። እሱ በክፍት ልቤን ወግቶኝ ክፉኛ አቁስሎኛል። እኔ ደግሞ በስለት ወግቼ ከምድር አስወግጄዋለሁ፣ በተፈረደብኝ ውሳኔ ብቻ ሳይሆን በፈጸምኩት ወንጀል ከኢየሩስ በስተቀር ሁሉም ዘመዶቼ ፊታቸውን አዝረውብኛል። ለእኔ ግን ህይወት ፊቷን አዙራ ከጋተተችኝ የመከራ ጽዋ እሱ ከእኔ መሸሽ ጋር ሲተያይ ዋጋ ቢስ ይሆንብኛል ወደ ማረሚያ ቤት ከመግባቴ በፊት ካረፍኩበት የፖሊስ ጣቢያ ጊዜያዊ እስር ቤት እየሩስ ለመጨረሻ ጊዜ ልትጠይቀኝ መጣች ገና ከፊት ለፊት ስቆም እንቧዋን መቆጣጠር አቅቷት አምርራ አለቅሰች እየሩስ ለምን ታለቅሻለች ለምን የንጽህ ሴቶችን ህይወትንም እያበላሹ በኩራት ደረታቸውን ነፍተው ከሚራመዱ በርካ